ዲያብሎስ ሲቃጠል ኮመንቱን ልደትሽ ልደታችን ነው ድንግል ማርያም ቤዛዊተ ኩሉ እያላችሁ ጻፉ የማንም አይደለም ግንቦት የኢየሱስ ግንቦት አንድ ማለት ሰይጣን የሰዎችን ደም ለመጠጣት የሚወጣበት ቀን እንደሆነ ግን ታውቃላችሁ ልደታ ማርያም በዓመት ውስጥ ካሉ ወራቶች በሙሉ ሰይጣን በከባዱ የሚሰራው በግንቦት ወር ላይ ነው። ለቤታችን አንድ ልጅ ከሰጠችኝ የዛሬ ዓመት ለልደታ ማርያም እዚህ ኢትዮጵያ ቀይ ምንጣፍ አስገባለሁ ብዬ ተሳልኝ። ነው ባሶቹ ገብቷቸዋል። የቀሩት ቲክቶከሮቹ ናቸው። ለእነሱም ይገለጥላቸዋል። ኢየሱስ ክርስቶስ ዓለምን የዳነ በደሙ የዋጀ ቤዛ ነው ተባለ። እሺ፣ ጥሩ እውነት ነው። ይሄን የሚክድማን አለ? ስለዚህ ሳዲስ ስርዓት እንጂ ቤተ ክርስቲያን ሲጀመር ስጋዶ የምንቀበለው ቤዛችን ነው ብለን አይደል እንዴ? ሰላም ውድ የዚህ ቻናል ቤተሰቦች፣ እንኳን ለግንቦት አንድ ልደታ ለማርያም በዓል በሰላም አደረሳችሁ። ይህ ቪዲዮ ግን ለብዙ ኦርቶዶክሳውያን፣ ለብዙ ክርስቲያኖች ይደርስ ዘንድ ሁላችሁም ላይክ፣ ሼር፣ ሰብስክራይብ በማድረግ ጀምሩ። ወደ ቪዲዮቹ እናልፋለን። መልካም ቆይታ። ዲያብሎ ሲቃጠል ኮመንቱን ልደትሽ ልደታችን ነው ድንግል ማርያም፣ ቤዛዊተ ኩሉ እያላችሁ ጻፉ። ፈልጌው ነው የልደታ ማርያም በእመቤቴ ዛሬ ብቻ ላስቸግራችሁ፣ በድንግል ማርያም ይዣችኋለሁ። ይህን ቪዲዮ ብቻ ሼር ኮፒ ሊንክ አድርጉልኝ ከመሸን የሰራውት ምክንያቱም ጠላት ዲያብሎስ እንዲህ በአደባባይ ሲቃጠል አይቼ ነው። ይህን ቪዲዮ አይተነው እንመለስ።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 ምክንያቱም አምላክን ወልዳ ሰታናለችና ማምላክ ወላዲት አምላክ ንጽህተ ንጹሐን ድንግል ማርያም የተወለደችበትን ዕለት ደግሞ በታላቅ ክብር እናከብረዋለን። ጠላታችን ዳቢሎስ እንዲህ እስኪ ከፋውና መሄጃ እስኪያጣ ድረስ ሁላችሁም ይህን ቪዲዮ ሼር፣ ኮፒ ሊንክ እያደረጋችሁ ለሁሉም እንዲደርስ አድርጉልኝ። ማርያም ገና ለዓለም አልተነገረችም። ማርያም የዓለም ቤዛ ክርስቶስን ወልዳልናለች። ማርያም እንወድሻለን። እኔስ ማርያም እንወዳታለ፣ እናንተስ? እኔስ ድንግል እንወዳታል፣ እናንተስ? አማላጄ እላታለሁ፣ የአምላኬና እላታለው፣ ቤዛ የነሽ እላታለው፣ ቋንቋ የነሽ እላታለው። እኔስ ማርያምን ወዳታለሁ። የምትወዷት ፍቅሯን ግለጹ። የቤታችን አንድ ልጅ ከሰጠችኝ የዛሬ ዓመት ለልደታ ማርያም እዚህ ኢትዮጵያ ቀይ ምንጣፍ አስገባለሁ ብዬ ተሳልኩኝ። የሰውን ስዕለት እየሰማች አንዲት እህት ማልቀስ ጀመረች። ለሰባት ዓመታት ልጅ ለመውለድ ተስፋ ስታደርግ ቆይታ ሐኪሞች፣ ምንም ማድረግ አንችልም ብለዋት ነበር። ልብ በሉ፣ የጀርመን ሐኪሞች አምስት ጊዜ ያህል ብትታይም በሕክምና ምንም ማድረግ አልተቻለም። ሸዋ ተናጋሪ ሁሉም ሰው የተሳለላት ወጣት ነጻነት ነበረች። ሳግ እየተናነቃት ዛሬ ለእኔ ታላቅ ቀን ነው። ባይሳካ እንኳን አይቆጨኝም። እኔን እንዳሰባችሁ መቤቴ ታስባችሁ እስከዛሬም ቅሬታ እንዳይሰማኝ ልጅ መውደዴን አውቃችሁ ልጆቻችሁን ከኔ ጋር እንዲያሳልፉ እንዲጫወቱ ስታደርጉ ስለነበር አመሰግናለሁ። እመቤቴ እኔንም ብትሰማኝ ለቤተ መቅደሷ ምንጣፍ አስገባለሁ፣ ብላ በእንባ ተሳለች። መምህሬ ደነገጠኝ። የምናገረው ነገር ቸገረኝ። አዳራሽ ውስጥ በነበረው ጉባኤ ላይ የሰጠውትን ትምህርት ይህ ታሪክ እንዳለ ባውቅ ኖሮ ሆድ ላለማስባስ ብዬ በመፍራት አልሰጠውም ነበር። እኔ አልሰልልሽም ማለት እኔ ስለተሳሁን እኔ አልገባልሻለሁ ነገር አለኝ እመቤታችን በስደቷ ጊዜ ጌታን ስታጠባ ደንግጣ ወተቷ የፈሰሰበት ቦታ አለና እሱ አፈራለኝ እሱን ልጅ ልሽ መጣለሁ ወይስ ለሰው ልክልሻ? አለኝ። እንዴት ደስ እንዳለኝ ልነግርህ አልችልም። ወይ ጉድ ብዬ እኛም ተስለን ተሳስመን በቃ ደስ ብሎን አለቃቅሰን፣ እግዚአብሔር እምባን ይሰማል በእንባ ጸድ ምናም ብሎ መክሮኝ እሱም ተለያየ እና ያንን ሳምንት እየተገናኘን ብዙ ትምህርት አስተማረን። አንድ ሳምንት ስለቆየ እኛ ጋር ማለት ነው። ሁላችን ተለያየን። የሆነው ምንድን ነው? ግንቦት አንድ ነው። ግንቦት አንድ ሰኔ አንድ ሐምሌ አለፈ ሁለት ወር ማለት ነው። ነሐሴ ላይ አረከስ ልደትሽ ልደታችን ነው። እንኳን ለዚህ ቀን አደረሳችሁ። የብዙዎቻችን ምስጢረኛ ነች። ስሟን ለመጀመሪያ ጊዜ የሰማነው ገና የአራስ ህፃን ልጅ እያለን ነው ጠዋት በችግር ከደጇ ሄዶ አልቅሶ ከሰዓት በሳቅና በደስታ ከደጇ የሚቆመው እጅግ በጣም ብዙ ሰው ነው። ብዙ ሰውም ለእሷ ያለውን ፍቅር ለመግለጽ በቁልምጫ ነው የሚጠራት። ለብዙዎቻችን የድካማችን መጽናኛ የስጦታችን ማሳረጊያ ነች። ስሟን ጠርተን አንስተን ጠግበን አናቅም። ብዙዎች ከልደታቸው የበለጠ የእሷን ልደት አብልጠው ያከብራሉ። ልደትሽም ልደታችን ነው ብለው ስሟን ከፍ ከፍ ያደርጋሉ። ያልነገርናት ሚስጥር የለም። ልጇንና ንጉሷን በእጇ ይዛ ስንመለከታት ያላለቀሰ ሰው የለም። ካለም ፍቅር የተነሳ ምንጠራት ስም በጣም ብዙ ነው። የጌቶችን ጌታ በውስጧ ይዛ በእጇ ታቅፋ በጀርባዋ አዝላ ሲሰቃይና ሲሞት ቆማ አይታ ያለቀሰች እናት ነች። ለብዙዎቻችን የእናትነት ተምሳሌት ነች። ሁሉም ሰው ብጽዕት ይላታል። እመቤታችን ቅድስት ድንግል ማርያም በግንቦት አንድ ተወለደች። እንኳን ለዚህ ቀን አደረሳችሁ። ታሪክ ግንቦት ልደታ አባቶቻችን እንደሚያስተምሩት የእመቤታችን የቅድስት ድንግል ማርያም ልደቱ የሚከበርበት በዓል ነው። ቤታችን ቅድስት ድንግል ማርያም ግንቦት አንድ ቀን በሊባኖስ ተራራ ተወልዳለች። ይሄውም ደግሞ በመጽሐፈ መሐሌ መሐልይ ዘሶሎሞን ጠቢው ሶሎሞን እንዲህ ይላል በምዕራፍ አራት ቁጥር ስምንት ላይ እህቴ መርዓት እም ሊባኖስ ሲል ይናገራል። ስለዚህ ትንቢቱ ይፈጸም ዘንድ በሊባኖስ ተራራ ተወልዳለች ማለት ነው። ይህንም ደግሞ ሲናገር መዝሙረኛው ዳዊት መሰረታቲሃ ውስተ አድባር ቅዱሳን ብሎ ይናገራል። መሰረቶቿ በተቀደሱ ተራሮች ላይ ነው ሲልም ያትታል። ስለዚህም እመቤታችን ቅድስት ድንግል ማርያም ግንቦት አንድ የተወለደችበት ዕለት ነው ማለት ነው። እንግዲህ በዚህ ዕለት በንፍሮና ጥራጥሬ በተለይ ንፍሮ በማንፈር ይታወቃል። ይሄን ያደረግነው ከምን አኳያ ነው ከተባለ፣ እናቱ ሐና፣ አባቷም ቅዱስ ኢያቄም ያኔ በስደት ላይ ስለነበሩ፣ እመቤታችን ቅድስት ድንግል ማርያም በማሕፀንም ሆና ድንቅ ተአምራትን ታደርግ ስለነበረ አሕዛብ ይቀኑ ነበር። ከመቅናታቸውም የተነሳ በጣም ያሳድዷቸው ነበር። እናት አባቷንም ጨመር ማለት ነው። ስለዚህ ስደቷ መከራዋ ከዚያን ጊዜ ነው የሚጀምረው። ስለዚህ በዚህ መከራዋ ምክንያት ወደ ሊባኖስ ተራራ ተሰደው ስለነበረ በዛው በሊባኖስ ተራራ ላይ ምግብም እንደዚህ ለመያዝም በጣም አስቸጋሪ ስለነበር ከዚያ አኳያ በቶሎ የሚደርስ ልፍሮን በማንፈር እሱን ይመገቡ ስለነበረ ልፍሮ በማንፈር እናሳልፈዋለን። ይቀመጥላቸዋል። የዘመናችን አሪዮስ ዮናታን አክሊሉ እያሞገሳችሁ ከሆነ መፍራት አለባችሁ። በደንብ ኮፒ ሊንክ አድርጉት። የትኛውን ቪዲዮችን ቫይራል እየወጣ አይደለም? ለምን ሪፖርት በማህበር ስለሚያደርጉ። ስለዚህ ኦርቶዶክስ አይነት ወንድሞች ደግሞ እናንተ በደንብ ኮፒ ሊንክ አድርጉ። ንስጥሮስ እና አሪዮስ ካሞገሷችሁ፣ አላማችሁ ትክክል ነው ካሏችሁ፣ ወይም ደግሞ ያሉበት መንገድ እነሱ ናቸው የቀሩ ተብሎ የሚሞገስ ከሆነ ቲክታኮሮች መፍራት አለብን። ምክንያቱስ እያሞገሰን ያለው አሪዮስ ነው። አባቶች ጳጳሳት ምናምን ላለው ያው የየዘመኑ አሪዮሶች አሉ፣ የየዘመኑ ንስጥሮሶች አሉ። ምንፍቅናን ሲያስተምሩ ይሄዳሉ ወደ አባታቸው ቤት ማለት ወዴት? ወደ አሪዮስ እና ወደ ንስጥሮስ ቤት ነው። የዘመኑ አሪዮስ እና ንስጥሮስ እንደናይ እዩ ጩፋ እንደ ዮናታን አክሊሉ ያሉ የቀሩ ቲክቶከሮች ናቸው ከተባለ በዛ ትምህርት ግፉበት እየተባለ ነው። ስለዚህ የሆነ ስህተት እየሰራን ነው ማለት የሆነ ስህተት ምክንያቱስ፣ አሪዮስ እና ንስጥሮስ ያሞግሰን መፍራት አለብን። አባቶች እየወጡ ነው ከተባለ ብዙ አባቶች አሉ። ምን አይነት አባቶች? ንስጥሮሲያዊ አባቶች አሉ። እንደነ አትናቴዎስ እንደነ ቄሮስ ደግሞ ቅዱስ አባቶች አሉ። እንደነ አሪዎስ ደግሞ መጥፎ አባቶች አሉ። ንስጥሮስ እና አሪዎስ ከወጡ ወደ ቤታቸውን ሄዱት መፍራት ያለብን እኛ፣ እንደነ አትናቴዎስ እንደነ ቄሮስ ያሉ የተጉ አባቶቻችን ከወጡ ምን ነው ነው የምንለው። ስለዚህ እየወጡ ያሉት እነ ንስጥሮስ እነ አሪዎስ ናቸው። እኛ ግን ቲክቶከሮች አሪዎስና ንስጥሮስ ሲያሞግሱ ያላችሁበት መንገድ እነሱ ናቸው የቀሩት ከተባለን መፍራት አለብን። ሰይጣናዊ ሙገሳ ጥሩ አይደለም። ኢየሱስ ክርስቶስ ዓለምን የዳነ በደሙ የዋጀ ቤዛ ነው ተባለ። እሺ፣ ጥሩ እውነት ነው። ይሄን የሚክድማን አለ? ስለዚህ ሳዲስ ስራት እንጂ ቤተ ክርስቲያን ሲጀመር ሥጋ ወደሙ የምንቀበለው ቤዛችን ነው ብለን አይደል እንዴ? ምን ሞራል አላቸው ስለ ቤዛነት ለመናገር? ራሱ መናፍቃ እውነቱ ከሆነ ስጋውና ደሙን እንኳ አማናዊ ብሎ የማያምኑ ሰዎች እንዴት ስለ ቤዛነት ይናገራሉ? እሺ፣ ስለ መስቀል ክብር እንኳ መናገር የማይችሉ ሰዎች በመስቀል ላይ ስለ ተሰቀለው የመናገር ሞራኔት አላቸው። እስኪ ንገሩኝ። ተሰቃዩን ብቻ ማሰብ ይሆናል? መስቀሉን ማሰብ እኮ የበለጠ ተሰቃዩን እንድታስብ ያደርጋል። ያቄ ሃያና ሰማይን ወለዱ ሰማያቸው ደግሞ ፀሐይን አወጣች። ፀሐይ የወጣባትን ሰማይ ማየት የማይሻ ማን ነው? ወደ ምስራቅ ብትዞር ፀሐይ እንታያለ። ወደ እውነተኛዪቱ ምስራቅ ወደ ድንግል ማርያም ብትዞር ክርስቶስ እንታያለ። ከምስራቅ ፊትን ብትመልስ ጨለማ እንታያለ። ፀሐይ ክርስቶስ ከተወለደባት ከእውነተኛዪቱ ምስራቅ ከእውነተኛዪቱ ምስራቅ ከድንግል ማርያም ፊትን ብትመልስ ጨለማ ዲያብሎስና ሲኦል እንታያለ። ሕይወትን እንድናይ ያበቃችን መርሐይተ ሕይወት፣ አፍጣኒተ ረዴት፣ ደመና መፍጠኒት፣ ደመና ቀሊል ምንይታችን ደመና ቀሊል ይእቲ ማርያም። እውነተኛይቱ ደመና ቀላል ደመና ፈጣን ደመና እመቤታችን ና። ውድ የናታን ሚዲያ ቤተሰቦች ዛሬ እንግዲህ ከፍ ያለ ላይክ እና ሼር እንዲሁም ሰብስክራይብ እያደረገችው ታበረታቱንም ተስፋ አድርጋለሁ። ናታን ሚዲያን ሰብስክራይብ እያደረጋችሁ እንዲሁም በሱፐር ቴንክስ እና ሱፐር ቻት ይደግፉን። እንዲሁም ሰብስክራይብ ከሚለው አጠገብ ጆይን የሚለውንም በመጫን ቻናሉን መደገፍ ትችላላችሁ። የዛሬውን በዚህ ጨረስኩ። እነሆ ሆነ ደስታ፣ ሆነ ደስታ በልደታችን በማርያም ልደታ።